ደህንነት በስራ ነው ወይም ደህንነት ቀዝቃዛ ውሃ በማጠጣት ነው፣ እንኩሮ አንኩሮ ጠላ ጠምቆ ድግስ ደግሶ ሰዎችን ማብላት የዘላለም ህይወት አለው ሳይሆን የሚለው በደቀ መዝሙር ስም ቀዝቃዛ ውሃ ማጠጣት የሚለው ወይም የሆነ ነገር ደግሶ ማብላት ሳይሆን ኢየሱስን ስለ መቀበል ነው የሚያወራው። ዛሬ የዘላለም ህይወት የሚገኘው በክርስቶስ ኢየሱስ እንደሆነ ደግሜ ላረጋግጥላችሁ እፈልጋለሁ። እናንተን የሚቀበል እኔን እኔን የሚቀበል የላከኝን ይቀበላል ነው ኢየሱስ የሚለው። ነቢይ ማለት የእግዚአብሔርን መልእክት በሰዎች ፊት እግዚአብሔርን ወክሎ የሚያቀርብ ማለት ነው። ስለዚህ እሱን የሚቀበል የላከውን ተቀብሎታል፣ መልእክቱን ስለተቀበለው ማለት ነው። ጻድቁ ማለት ደግሞ ትክክለኛ የሆነውን ያልተሸቃቀጠውን ያልተመረዘውን ያላመቻመቸውን ሚሰብክ ማለት ነው። ጻድቅ ያንን ጻድቅ የሚቀበል ሰው ጻድቁ ኢየሱስን ተቀብሎታል ማለት ነው። ይሄ ደግሞ በሕይወት ያሉትን ክርስቲያኖችን በሕይወት ያሉትን ቅዱሳን ነው የሚመለከተው እንጂ የሞቱትን አይደለም። ምክንያቱም ዋጋ እየከፈለ ያለው በሕይወት ያለው አማኝ ነው። በሕይወት ያለው አማኝ ዋጋ የሚከፍለው እየሰበከ ነው። አሁን ድርጊት ላይ ነው ያለው። አሁን ስብከት ላይ ነው ያለው። አሁን በስጋ መከራ እየተቀበለ ነው ያለው።